የኤርትራ የደህንነት ሰዎች በመቀሌና አዲግራት መግባታቸው ተሰማም። ለኢኮኖሚስት የትግራይ ነባራዊ ሁኔታ በተመለከተ ሰፊ ዘገባን ይዞ ወጥተዋል። በዘገባው ታዲያ ጭንብል ያጠለቁ ታጣቂዎች አዲግራትን ስለተቆጣጠሩበት ሁኔታ የገለጸ ሲሆን በመቀሌና አዲግራት ከተሞች የኤርትራ ደህንነቶች መታየታቸውን ጽፏል። በሌላ በኩል እስራኤል በአሰብ ጉዳይ ገብታበታለች። አረቦችን ያሰለፉት ኢሳያስ አፈወርቄ ወርቄ ጸረ አረብ አቋም ያላት እስራኤል ደግሞ ከኢትዮጵያ ጎን መሰለፏ ተነግረዋል። እናስደምጣችኋለን። በጎንደር በርካታ ስፍራዎች በዛሬው እለት ውጊያ መደረጋቸው ሲሰማ ጀነራሉ ደግሞ በግንባር ተከስተዋል። በጦር ግንባር ሰራዊቱን ለመመልከት የተገኙት ጀነራል ብርሃኑ በቀለም የፋኖ ታጣቂዎች በሱዳን የጦር መሳሪያና ሎጂስቲክ እያስገቡ እንደሚገኙ ፍንጭ ሰጥተዋል። መከላከያ ሰራዊቱ ደግሞ ከጎንደሩ ፊልሚያም በርካታ ታጣቂዎች እጅ ሰጡኝ እያለ ነው። እናስደምጣችኋለን። ራያን እያስተዳደረ የሚገኘው ኮማንድ ፖስት መሪዎች ክስ ቀረበባቸው። ራያ አላማጣና አካባቢዋን የሚያስተዳድሩ የኮማንድ ፖስት መሪ የመከላከያ መኮንኖች ወሎ ራያ አማራ ማንነትና ወሰን አስመላሽ ኮሚቴ ክስ ቀርቦባቸዋል። ኤርትራውያን ስደተኞችን በማዘዋወር ወንጀል ጥፋተኛ የተባሉ የመከላከያ አዛዥ ተቀጡ። ኤርትራውያን ስደተኞችን በኢትዮጵያ መከላከያ ሰራዊት መኪና ሲያጓጉዙ የተገኙ የሰራዊቱ አባላት በእስር መቀጣታቸው ተሰምቷል። እንመለስበታለን። ጤና ይስጥልን፣ ውድ የአንድ አፍታ ቤተሰቦች፣ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። ከአንድ አፍታ ላይ ሆኖ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገንተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። የኤርትራ የደህንነት ሰዎች በመቀሌና አዲግራት መግባታቸው ተሰማም። ኢኮኖሚስት የትግራይ ነባራዊ ሁኔታ በተመለከተ ሰፊ ዘገባን ይዞ ወጥቷል። በዘገባው ታዲያ ጭንብል ያጠለቁ ታጣቂዎች አዲግራትን ስለተቆጣጠሩበት ሁኔታ የገለጸ ሲሆን በመቀሌና አዲግራት ከተሞች የኤርትራ ደህንነቶች መታየታቸውን ጽፏል። በሌላ በኩል እስራኤል በአሰብ ጉዳይ ገብታበታለች። አረቦችን ያሰለፉት ኢሳያስ አፈወርቂ ወርቂ፣ ጸረ አረብ አቋም ያላት እስራኤል ደግሞ ከኢትዮጵያ ጎን መሰለፏ ተነግሯል። በኢትዮ ኤርትራ ጉዳይ አዳዲስ ጉዳዮች በርክተዋል። አዳዲስ የኃይል አሰላልፎ ሰዎችም እየታዩ ሲሆን ዘ ኢኮኖሚስትም አዲስ መረጃ ይዞ ወጥቷል። በትግራይ ያለው ውጥረት በቀጠናው ትኩሳት መፍጠሩን የሚገልጸው ዘገባው የኤርትራ ደህንነቶችና ሰላዮች በዋና ከተማዋ መቀሌና አዲግራት እንደገቡም ዘግቧል። ከዚህ ቀደም የደብረ ጽዮን ቡድን አዲግራትን ሲቆጣጠር የኤርትራ ደህንነቶች ወደ ከተማዋ በስፋት ገብተዋል የሚል መረጃ ወጥቶ ነበር። ያን ተከትሎ ወጋሃት ፕሬስ የተባለ አንድ ሚዲያም መረጃውን ሀሰት ነው ሲል ማስተባበያ ይዞ ወጥቶ ነበር። ዛሬ ግን ዘ ኢኮኖሚስት የኤርትራ ደህንነቶች መቀሌና አዲግራት መግባታቸውን በዘገባው አስፍረዋል። በሌላ በኩል እስራኤል በአሰብ ጉዳይ ገብታበታለች። አረቦችን ያሰለፉት ኢሳይያስ አፈወርቂ ጸረ አረብ አቋም ያላት እስራኤል ደግሞ ከኢትዮጵያ ጎን መሰለፏ ተነግረዋል። ዛሬ ጠዋት ጠቅላይ ሚኒስትር አብይ አህመድ ከእስራኤል ጠቅላይ ሚኒስትር ቢንያሚን ኔታንያሁ ጋር በስልክ ተነጋግረዋል። ሁለቱ መሪዎች በአፍሪካ ቀንድ በተለይም በቀይ ባህር ቀጠና እያደገ የመጣውን ሽብርተኝነትን በጋራ ለመፋለም በሚችሉበት ዙሪያ ሰፊ ምክክር ያደረጉ ሲሆን ኢትዮጵያ የቀይ ባህር ተዋሳኝ ሀገር ለመሆን በምታደርገው ሁለንተናዊ ትግል እስራኤል ከኢትዮጵያ ጎን እንደምትቆምም ለጠቅላይ ሚኒስትር አብይ አህመድ አረጋግጠውላቸዋል። ኤርትራ ፊቷን ወደ አረብ ሀገር ስታዞር ኢትዮጵያ ደግሞ ወደ ረጅም ዘመን ወዳጇ እስራኤል ተመልሳለች። ኤርትራ ትናንት ወደ ግብፅ ባለስልጣናቷን ልካ ቀይ ባህርን ከኢትዮጵያ እንጠብቃለን ማለቷ ይታወሳል። የሳዑዲ መንግስት ለፕሬዚዳንት ኢሳያስ ይህን የግብፅን አይነት አቋም በይፋ እንዲገልጽ የኤርትራ ውጭ ጉዳይ ሚኒስትር ወደ ሪያድ ካደረጉት ጥረት በኋላ ተመልሰው ወደ ካይሮ አቅንተዋል። በውይይታቸው ወቅት ሶማሊያም ወደ ጸረ ኢትዮጵያው አቋም እንድትመለስ እንሞክራለን ሲሉ ተስማምተዋል። በኤርትራ ባለስልጣናት ዘንድ ብዙ ሲባልለት ከነበረውና ሳዑዲ አረቢያ ከ ኢሳያስ ጎን በይፋ ተሰልፋለች የሚለው ተስፋ በምን እንደተቋጨ ሊያመላክት በሚችል ክስተት አስመራ ወደ ካይሮ፣ ካይሮ ወደ ሞቃዲሾ እያማተሩ ናቸው። ኢትዮጵያ ጥርስን የገባች ሀገር የሚለው ብሂል ሶማሊያ የታችኛውን መንጋጋ ጥርስ፣ ኤርትራ ደግሞ የላኞቹን ጥርሶች በመያዝ ኢትዮጵያን ነክሰው መቀጠላቸውን የሚገልጽ ነው። የግብፅ አሁናዊ ጥምረት በአንካራው ስምምነት የታችኛው መንጋጋነት ሚናዋን ለጊዜውም ቢሆን ተወት ያደረገችው ሞቃድሾ ወደ ጸረ ኢትዮጵያው ጥምረት እንድትመለስና ከኤርትራ ጋር ጥርስን ከመንጋጋ ሆና እንድናበብ ብሎም ኢትዮጵያን ወደ መንከስ ሚናዋን እንድትመለስ የግብፅ አሁናዊ ጥረት ሆኗል ማለት ነው። በጎንደር በርካታ ስፍራዎች በዛሬ ዕለት ውጊያ መደረጋቸው ሲሰማ ጀኔራሉ ደግሞ በግንባር ተከስተዋል። በጦር ግንባር ሰራዊቱን ለመመልከት የተገኙት ጄኔራል ብርሃኑ በቀለም የፋኖ ታጣቂዎች በሱዳን የጦር መሳሪያና ሎጂስቲክ እያስገቡ እንደሚገኙ ፍንጭ ሰጥተዋል። መከላከያ ሰራዊቱ ደግሞ ከጎንደሩ ፊልሚያ በርካታ ታጣቂዎች እጅ ሰጡኝ እያለ ነው። የፋኖ ኃይሎች ከሰሞኑ ያወጁትን ዘመቻ ተከትሎ ጠንከራ ያለ ውጊያ በክልሉ ተቀስቅሰዋል። በተለይም በጎንደር፣ ወሎና ጎጃም ሰፊ ስፍራዎችን ያካለለ ውጊያ እንዳለ ከክልሉ ያሉ ሪፖርቶች ይጠቁማሉ። ይህ የፋኖ ዘመቻ በትግራዩ የጦር መኮንን ጀኔራል ምግባይ ኃይሌ ይመራል ሲል መከላከያ ሰራዊት ከቀናት በፊት ክስ አቅርቦ እንደነበር ይታወሳል። ከዘመቻው መታወጅ በኋላ በተቀሰቀሰው ውጊያ ሁለቱም ኃይሎች በርካታ ድሎችን እያስመዘገቡ እንዳለ እየገለጹ ነው። በዛሬው ዕለት መከላከያ በጎንደር ቀጠና በርካታ ታጣቂዎች እጅ እየሰጡኝ ነው ብለዋል። በአንጻሩ የፋኖ አመራሮች በጎንደር ድል አገኘን የሚል መረጃን እያሰራጩ ነው። በክልሉ ውጊያዎች በተቀጣጠሉበት በዚህ ወቅት በክልሉ የተሰማረውን ሰራዊት ከሚመሩት የጦር መኮንኖች መሃል አንዱ የሆኑት የሰሜን ምዕራብ እዝ አዛዥ ሌተናል ጀነራል ብርሃኑ በቀለም በግንባር ተገኝተዋል። ጀነራሉ በግንባር ተገኝተው የሰራዊቱን የተለያዩ ክፍሎች የዝግጅትነት ደረጃና የአቅም ማሳደግ ስልጠናዎችን ተመልክተዋል ብሏል። መከላከያ ሰራዊት በገጹም በአካባቢው ግዳጃቸውን እየተወጡ ከሚገኙ ክፍሎች መካከል የሬጅመንት አዛዥ ሻለቃ ማኑኤል በለጠ ጠላትን ተከታትሎ በማጥፋት እንዲሁም በሚያጋጥሙ ግጭቶች ላይ እየተወሰደ ያለው እርምጃ ከፍተኛ ነው ሲሉ ተደምጠዋል። በተመሳሳይ የክፍለጦሩ ምክትል አዛ ለውጊያ ድጋፍ አገልግሎት ሌትናል ኮሎኔል ጸጋ ያመነ በበኩላቸው ክፍለ ጦሩ ብዙ ኪሎ ሜትሮችን በግር ተጉዘን ከበን እየመታናቸው ነው በማለት ገልጸዋል። ኮሎኔሉ አክለውም ከሱዳን ድንበር ጋር በሚያዋስኑ የጠላት ሎጂስቲክ መግቢያ እና መውጫ በሮችን በመዝጋት አቅሙ እንዲዳከም እጅ እንዲሰጥ ተደርጓል ሲሉ የፋኖ ኃይሎች በሱዳን ድንበር በኩል የጦር መሳሪያ እና ሎጂስቲክ እያገኙ እንደነበር አስታውቀዋል። በክልሉ በእንዲህ መልኩ እጅ ሰጡና ደመሰስናቸው በሚሉ ቃላቶች ውጊያው ሲቀጥል፣ አሁንም ቢሆን ግን የድርድር ድምጾች እየተስተጋቡ ነው። ሁለቱም ኃይሎች ጀሮ ያልሰጧቸው የድርድር ጥሪዎች ከፓርቲዎች በኩል እየቀረበ ይገኛል። በኢትዮጵያ ጠንካራ የንግግርና የሽምግልና ስርዓት ቢኖርም እየተፈጠሩ ያሉ ፖለቲካዊ ችግሮችን ለመፍታት በሚያስችል ደረጃ የዳበረ ባለመሆኑ አሳሪ የሆኑ ማዕቀቦችንና ሕጎችን ፍለጋ ወደ ሶስተኛ ወገን ስናዘነብል ይስተዋላል የሚሉት የእናት ፓርቲ ሕዝብ ግንኙነት ኃላፊ የትነት ወርቁ ናቸው። አክለውም ከሁሉም በፊት መንግስት ፖለቲካዊና አስተዳደራዊ ምላሽ የሚፈልጉት ጥያቄዎችን በመመለስ አንድ እርምጃ ወደፊት ሊራ ሊመራመድ ይገባል ብለዋል። የኢትዮጵያ የሶሻል ዲሞክራቲክ ፓርቲ ምክትል ሰብሳቢ ዶክተር ራሄል ባፌ በበኩላቸው ሀገራዊ ችግሮቻችንን ለሶስተኛ ወገን ማሳየቱ ዘላቂ ሰላምን ከማምጣቱ አንጻር እምብዛም ፋይዳ የለውም ብለዋል። ይሁን እንጂ በራስ አቅም ውስጣዊ ጥያቄዎችን ለመመለስ እየተከተልን ያለነው የፖለቲካ አካሄድ ስርዓት የመነጋገርና የመተማመን አካሄድን የተከተለ አይደለም ያሉ ሲሆን፣ ይህ ደግሞ ግልጽና ሰላማዊ የሆነ የፖለቲካ ትግሎችን ለማካሄድ ነጻነትን የሚነፍግ መሆኑን ገልጸዋል። ከዚህ ጋር ተያይዞ የእንደራደር ጥያቄዎች ሰነዶችን ማቅረብ ብቻውን በቂ አይደለም፣ የሚሉት ፓርቲዎቹ ውስጣዊ የፖለቲካና አስተዳደራዊ ጥያቄዎችን ያለ ሶስተኛ ወገን ጣልቃ ገብነት በራስ አቅም ለመፍታት ቁርጠኛ መሆን እንደሚገባም አጽንኦት ሰጥተዋል። ራያን እያስተዳደረ የሚገኘው ኮማንድ ፖስት መሪዎች ክስ ቀረበባቸውም ራያን ላማጣንና አካባቢዋን የሚያስተዳድሩት የኮማንድ ፖስት መሪው የመከላከያ መኮንኖች ወሎ ራያ ማራ ማንነትና ወሰን አስመላሽ ኮሚቴ ክስ ቀርቦባቸዋል አስመላሽ ኮሚቴው ዛሬ ከሰዓት ባወጣው መግለጫ የአካባቢው ኮማንድ ፖስት አመራሮች ራያን ላማጣን በፍታዊነት እያስተዳደሩ አይደለም ብለዋል አካባቢውን በኃይል የተቆጣጠሩት ትግራይ ኃይሎች በህዝቡ ላይ ከፍተኛ ዘርፈ ብዙ በደል እያደረሱ ቢሆንም ኮማንድ ፖስቱ ኃላፊነቱን እየተወጣለ መሆኑን ተገልጿል የትግራይ ሰራዊት ኃይሎች በህዝቡ ላይ ግድያ፣ ጾታዊ ጥቃት፣ ድብደባ፣ እገታና ዘረፋ እየፈጸሙ መሆኑን ኮሚቴው በመግለጫው አስታውቋል። ታጣቂዎቹ አካባቢው ትምህርት ቤቶችና ጤና ተቋማትን ወታደራዊ ካምፕ ማድረጋቸው የተገለጸ ሲሆን በዚሁ ምክንያት 60 ሺህ ተማሪዎች ትምህርታቸውን ለማቋረጥ ተገደዋል ተብሏል። ታጣቂዎቹ የጤና ተቋማትን ካምፕ አድርገው የህክምና አገልግሎት ከማስተጓጎላቸው በተጨማሪ ለህዝብ አገልግሎት የሚሰራጨውን መድኃኒት እየዘረፉ ነው ሲል ኮሚቴው ወንጅሏል። ታጣቂዎቹ አላማጣ ከተማን ጨምሮ በህዝብ ላይ ከፍተኛ ሽብር እየ እየፈጠሩ መሆኑ የተገለጸ ሲሆን ችግሩ ከጊዜ ወደ ጊዜ እየተባባሰ መቀጠሉን ተጠቁሟል። የትግራይ ኃይሎች አካባቢውን በኃይል ከተቆጣጠሩ በኋላ ፌዴራል መንግስት አካባቢውን የሚያስተዳድር ወታደራዊ ኮማንድ ፖስት ማሰማራቱ ይታወሳል። ይሁን እንጂ በአካባቢው የተሰማራው ኮማንድ ፖስት አመራር በህዝቡ ላይ እየደረሰ የሚገኘውን ችግር ለመፍታት የሚያደርገው ጥረት ዳተኝነት የተጫነው ነው ተብሏል። የአካባቢው ኮማንድ ፖስት አመራር የህዝብን ችግር ለመፍታት ያለፈው ፍላጎት ዳተኝነት የበዛበትና ፍትሓዊነት የጎደለው መሆኑን ኮሚቴው በመግለጫው አስታውቋል። በራያ ወረዳዎች ባስተማረው ኮማንድ ፖስት ህዝብን ለመሬት የዳረጉ አስተዳደራዊ ብልሽቶች እንዳሉበትም ተጠቁሟል። በኮማንድ ፖስቱ አመራር ላይ ክስ ያቀረበው ኮሚቴው ፌዴራል መንግስት ኮማንድ ፖስቱ አመራሩ ላይ የተነሳውን ቅሬታ መርምሮ የመፍትሄ አቅጣጫ እንዲያስቀምጥም ጠይቋል። አስመላሽ ኮሚቴው በኮማንድ ፖስቱ አመራር ላይ በይፋ የኢፍትሃዊነት ክስ ያቀረበው የአካባቢ ማህበረሰብ ያለውን ቅሬታ በማህበራዊ ሚዲያዎች ከገለጸ በኋላ ነው። የኮማንድ ፖስቱ አመራሮች የአካባቢውን ማህበረሰብ ምንም አይነት ትጥቅ እንዳይይዝ በተከለከለበት ሁኔታ የትግራይ ኃይሎች ታጥቀው ጉዳት ማድረሳቸው ሲቃወሙ ነበር። የትግራይ ኃይሎች አላማጣ ከተማን ጨምሮ በተደጋጋሚ በሰላማዊ ሰዎች ላይ ተኩስ በመክፈት ግድያ መፈጸማቸው መዘገቡ ይታወሳል። ይሁን እንጂ በአካባቢው የተሰማራው ኮማንድ ፖስት የትግራይ ታጣቂዎች ሰላማዊ ሰዎችን በተደጋጋሚ ሲገድሉና ሲያቆስሉ የወሰደው እርምጃ የለም በሚል ይከሰሳል። ኮማንድ ፖስቱ የአካባቢው ወጣት ራሱን እንዳይከላከል ሳንጃ እንኳን እንዳይታጠቅ ከልክሎ የትግራይ ኃይሎች በመሳሪያ የተደገፈ ጥቃት ሲፈጽሙ እርምጃ ለመውሰዱ የገለልተኝነት ጥያቄ አስነስቶበታል። ኤርትራውያን ስደተኞችን በማዘዋወር ወንጀል ጥፋተኛ የተባሉ የመከላከያ አዛዥ ተቀጡ። ኤርትራውያን ስደተኞችን በኢትዮጵያ መከላከያ ሰራዊት መኪና ሲያጓጉዙ የተገኙ የሰራዊቱ አባላት በስር መቀጣታቸው ተሰምተዋል። በህገ ወጥ የሰው ዝውውር ተሰማርተዋል የተባሉ አንድ ከፍተኛ የሀገር መከላከያ ሰራዊት አዛዥን ጨምሮ ሁለት የሰራዊቱ አባላት በስምንት ዓመት ከአምስት ወር ጽኑ ስርዓት ተቀጠዋል። የመከላከያ ሰራዊት የደቡብ እዝ 202ኛ ኮር አንደኛ ሬጅመንት አዛዥ ሻምበል መብራቱ ታዲና በሬጅመንቱ አሽከርካሪ ወታደር ጌታቸው ክብረት የተባሉት ላይ እንደሆነ ደች በሌ ዘግቧል። የመከላከያ አዛዥ የተወሰነባቸው ህዳር 16 ቀን 2016 ዓም 52 ኤርትራውያንን በሰራዊቱ የኦራል ተሽከርካሪ በመጫን ወደ ኬንያ በማሻገር ላይ እንዳሉ በመያዛቸው መሆኑ ተገልጿል። የመከላከያ አባላቱ ቅጣቱ የተላለፈባቸው በአርባ ምንጭ ከተማ በተሰየመው የጋሞ ዞን ከፍተኛ ፍርድ ቤት ባሳለፈው የፍርድ ውሳኔ ነው ተብሏል። የፌዴራል ፍትህ ሚኒስቴር አቃቢ ህግ ክሱ በውክልና በጋሞ ዞን ከፍተኛ ፍርድ ቤት እንዲታይለት ባቀረበው የክስ መዝገብ መሰረት የጋሞ ዞን ፍርድ ቤት የተከሳሾችን ጉዳይ ሲመለከት መቆየቱን ጠቁሟል። ተከሳሾቹ የሰዎች ዝውውር ወንጀልን የፈጸሙት ለግዳጅ የተሰጣቸውን ኦራል ተሽከርካሪን በመጠቀም መሆኑን በክሱ መዝገብ ላይ ተብራርቷል። ተከሳሾቹ በፎቶ በሰነድና በሰው ምስክር የቀረበባቸውን ክስ ሊያስተባብሉ አለመቻላቸውን ፍርድ ቤቱ አስታውቋል። ፍርድ ቤቱ እያንዳንዳቸው በስምንት ዓመት ከአምስት ወር ጽኑ እስራትና እንዲሁም በአስር ሺህ ብር የገንዘብ መቀጮ እንዲቀጡ መወሰኑም ተገልጿል። በወቅቱ ኤርትራውያን ስደተኞቹ ወደ ኬንያ በመጓዝ ጓዝ ላይ እንዳሉ የተያዙትን በደቡብ ኢትዮጵያ ክልል አሌ ዞን ቀርቀርት በተባለ ገጠር ገበሌ ውስጥ ነበረም። ካዘዋዋሪዎቹ ጋር በቁጥጥር ስር የዋሉት ኤርትራውያን ስደተኞች በምን ሁኔታ ላይ እንደሚገኙ በውል የሚታወቅ መረጃ የለም።